ሰላም እንዴት ናችሁ? እና የጽጊ አድናቂዎች ላይክቸር ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። እውነት አበረታቱኝ። ማደግ መለውጥ እፈልጋለሁ፣ ከድህነት እስኪ ልላቀቅ ወኒና እውነት። ው ሳምንት ሆነኝ ከከፈትኩኝ ዩቱብ ሰባት ሰብስክራይብ ብቻ ነው ያለው እና አበረታቱኝ። ስወዳችሁ እና ማሮቼ ማነው ዳኒ ከሆስፒታል መውጣቱ በጣም ነው ደስ ያለኝ። በጣም ነው የምወደው በጣም እውነት። ከጽጌ ጋር ደግሞ በመታረቃቸው በጣም ደስ ብሎኛል። ደስ አላለሽም ውዴ? በጣም ደስ ብሎኛል። ትወጃቸዋለሽ? ኧረ አይገርመሽም? እስካሁን እኮ ግን ማለት ቢጋቡ ኖሮ አምስት አመት ይኖራቸው ነበር። በጣም እውነት ተጃጃሉ። ግን በጣም እድሜያቸው ግን እውነት ይመስልሻል ፍቅር እኔ ግን ውሸት ውሸት ነው የሚመስለኝ፣ እንደ ፊልም ይመስለኛል። ግን ደግሞ እውነተኛ ታሪክ ሆኖ እውነት ቢገቡ በጣም ደስ ይለኛል። ደስ ይለሻል? እኔ ግን ውሸት ነው የሚመስለኝ። ለምን ማናት ጽጌ እኮ ከዚህ በፊት ፍቅረኛ ነበራት። የሆነ ቀይ ልጅ ፍቅረኛ ነበራት፣ እና እሱ እኮ ታዲያ ከዛ ኖ ከዛ ዳንኤል ደግሞ ማለት ከሩታ ጋር ሆነ። እንደ ሩታ የልጅነት ፍቅረኛ ናት ለራሳት አልቻልኩም ምናምን ብሎ ትዝ ይልሻል። እና ጽጌ ታዲያ ምን እሱን ቁጭ ብላም ነው የምጠብቀው። እና እሷም ብዙ ይዛለች ግን አልተሳካላትም። ጽጌ ብዙ ወንድ ይዛ ነበር። ኦኬ ዝም ብሎ እንደ ፕራንክ ምናምን ማለት ነው። ሲጀምር ህይወታቸው ራሱ ፕራንክ ነው። ለዛ እኮ ነው እንደ ማለት የታመም እራሱ አይመስለኝም የሳስበው። እኔ ግን ከጽጌ ጋር ለመታረቅ ምናምን ይመስለኛል ታመም ያለው ሆስፒታል ምንስ ያስቆኛል? እኔ በጣም በጣም ነው የሚያስቆኝ። እኔ ደግሞ በጣም ነው የሚያስቆኝ። ሲነፋፈቁ ይተቃቀፋሉ፣ ይሳሳማሉ፣ ሲጣሉ ደግሞ አይንሽ ላፈር። ጉድ እንኳን አሁን የኔ ግር ስንት ጊዜ ከተጋጨ። እኔ የምታሽቀብጠው ግን ከኋላ ያለችው ማለት ወፍራሟ ማነው ስሟ? ማን ነው ስሟ? ሜሪ? ኦ፣ ሜሪ ነው ስሟ? አ ሜሪ አይደለችም። ሜሪ ማ ጓደኛ ናት እንዴ ወፍራማ፣ ወፍራሟ ወይ ስታሽ ቀብጥ። ምኑ ያስለቅሳል አሁን፣ ሲተቃቀፉ ያስለቅሳል። እዴ አዎ፣ ወይኒ ታሞ ስለዳነ አዎ። በጣም ይገርማል። እውነት ግሩም ነው። ታያለሽ እና ግን በጣም ደስ የሚሉኝ እኔ እኮ ስንት ዓመት ሳቃቸው ግን ዝም ብሎ ፕራንክ መደራረግ መቀራለድ ምናምን ነው እንጂ የእውነት ግን የእውነት የእውነት አንድ ላይ የእውነት ፍቅረኛ ሞች ሆነው ከሆነ ማርያም ቢጋቡ ልክ እንደነሩ ታስበኝ በጣም ደስ ይል ነበር። እንደ ሲጀመር መሆኑም ያለበት እነሱ መጋባት ነው ከሁን በኋላ። እኛ ለእነሱ እናሽቀብጣለን። ወዴ እኛስ ግን ስደት ላይ እስከመቼ ስደት ላይ? እንግዲህ ምን እናደርገዋለን? እነሱን እያየን ንጽናና። አዎ ህይወት፣ እነሱን እያየን ንጽናና እና ታዲያ እንዴ ግድ ነው፣ ምን እናደርጋለን? ህይወት መንከራት። ሰብስክራይብ አርጉን። እውነት ይኸው፣ እኛም ከማዳም ቤት እንውጣ እስኪ። ሁሌ ከክ ይበቃናል። አል ነው አል ነው። ይሄው ስንት አመታችን ከድህነት ፈቅቅ አላልነው። አይ እውነት ሰብስ ከዚያረገት ቢያልፍልን፣ ወይኔ እናቴ እውነት ሊያልፍልን እኮ ይችላሉ ዴ አይታወቅም። እነሱም ራሱ እንደዘርል እንደ በቀል ጀምሯል ላያለፍላቸው። አይገርምሽም? እኔ ግን እውነት ዩቱብ ከፍለንስ ግን እንታያለሽ በጣም ደስ ይለኛል። ዩቱብ ትቆያለሽ። ከማዳም ቤት ለመውጣት ልቆይም፣ ምን ያስቆየኛል? ምን ፈልጋለሁ ሌላ ሰፊ የሆነት ላይ እንዴ እኔ ሀገሬ መግባት ነው የምፈልግው። እስከመቼ ነው የሰው ሀገር ላይ የምቀመጠው? በጣም እውነት ወይ የሰው ሀገር ያው። አይ እውነት በቤቱ መተከፋይ ካልሆነን መቼም አያልፍልንም፣ እንዳከክ እንኖራለን። እና የኔ ውድ እና ፅጌ በእውነት እንትኗ ደግሞ ሲያምር ሹርባዋ ምንድነው የቁጥጥሯ፣ በጣም የተሰራው። ዳኒ ግን ወፈረ። ምን አግኝቶ ነው ቀላል? ምን አግኝቶ ነው ነው ያልኩት እኔ። ጽጌን ነው ሰው ከሆስፒታል ሲወጣ ሙሽሽ ከስት ብሎ ነው፣ ተድበል ብሎ ወጣ። ግን ሩታን ለምንድን ነው ያልጠየቋት? ጥያቄ እሱ ራሱ ታሟል ነበር። መቼ ደገና ኦኬ መውለዷን ሰምቷል። ገና ሱ ያው ወሎ ወጣው ካን ሆስፒታል። ወይኔ ምስኪን! ግን የዱሮ ፍቅረኛው ስለሆነች አሁን ስትወልድ እንዴት ነው የሚያያት ልጁ? ወይኔ ነው እንዳይል እንጂ አይደለም እንዴ ሊል ይችላል እንዴ። የመጀመሪያው ኮ ጽጌ ነበር፣ ከዛም በኋላ ኮ ነው ወሩታ። አይደለም ከልጅነት አይደለም ከልጅነት ጀምሮ ጽጌ ናት እንዴ። አብረውኩ በጣም ብዙ ቪዲዮ ሰርተዋል። ድራማ እየሰሩብን ነው ታዲያ። ከልጅነት ጀምሮ ዘጠነኛ ክፍል እያለው ነበርማ፣ ፈቅራት ምናምን ያለው ከጽጌ ጋ እኮ እዛም ሳይደርሱ እኮ ነው። ኧረ እኔ ብዙ ታሪካቸውን አላውቅም፣ ግን አይ ቅፍ አደራረጉ ምንስ ግን ይዋደዳሉ በጣም። አይናቸው ያስታውቃል። ምን የህንድ ፊልም ነው እንዲ የምታየው አንቺ? አይናቸው ላይ የሚያስታውቀው ፍቅር ምን ጉድ ነው! አይኗ ላይ ያስታውቃል ይላሉ። የህንድ ድራማ ምናምን አይተሽ የምታቂ ከሆነ ፍቅር ይዞሽ አለ አይደል? ይላል። የህንድ ፊልም ነው የሚመስለኝ። እኔ ራሱ በጣም እኔ እኮ የምታለቅሰው ከኋላ የምታሽቀብጠው ነገር፣ እነሱ ለተቃቀፉት የእሷ ማልቀስ ድና ስላየችው ደስ ብሏት ነው። ምን አንድ ቀንተኛ ወጣ፣ ስንት ቀን የተኛ አንድ ጽጌ ናምጡልን። ድራማ ነው የሚመስለኝ። ለምበይ ከጽጌ ጋር ተጣልተዋል ነበረ። አዎ በጣም ለሱ በቃ ያው መቼም ጨክናት ቀርም ብሎ ታመመ የውሸት የሚመስለኝ። እንደዛ ነው እኔ እንጃ። ሀሳባቸውን እንግዲህ ፈጣሪ ነው የሚያውቀው። ከዛ ደግሞ ከኋላ እውነት ሳምሪ፣ እውነት አንቺ ታዋቂ ከሆንሽ እኔን አታፈምሽኝም እኔ ልፈምሳ። መጀመሪያ አንቺን ለማፈምስ እኮ እኔ መፈምስ አለብኝ ሳ ሰብስክራይብ እያረጋችኋት እውነት እንዳትረሹ ይሄን ቃልሽን የት ነበረ ማቅሽ እንዳትኝ እንጂ ኧረ አይደልሽም ኦነሩ ማንሆነ ነው? ወይኔ ውዴ እና ሰብስክራይብ እያረጋችሁ ውዶች ማሮች የፍቅሮች እውነት እኛም ይለፍልን፣ እስኪ ይለፍልን። እውነት እንደው ከድነት ተላቀቂያቸው ከል ነፍስ ካወቅኩበት ጀምሮስ እስካሁን ደሃ ነኝ። ወይኔ ጌታ ሆይ እንኳን ሀገሬ ላይ ማዳም ቤት እየሰራሁም ደሃ ነኝ። አይ ጤና፣ ዋናው ጤና ነው። ጤና ስለሰጠቻለ ዋናው ማ ጤና ነው። ለነገሩ የደሃ መጽናኛ ይሄ ነው። ጤና ዋናው ጤና ነው። ወይኔ ዋናው ማ ጤና ነው። ግን ቢሆንም አንድ ቀን ማፈተሽተሽ ብዬ የራሱ ጉዳይ። ወይኔ ጌታ ወይ ያስብላል ግን እኛም ለመፈመስ ደፋር መሆን አለብን ውዴ። የሆነ መጥፎ ምናምን ነገር አናድርግ እንጂ የሆነ መፈመሻ መንገድ ብንፈልግስ ምን? ወይ ሀቢባ ጋር የሆነ ድራማ ይዘን መሄድ ነው። እውነት እዛ ብንወጣ በቃ በአንዴ ዩቱባችንም ያድጋል፣ ሰብስክራይባችን ምንድን ነው ስሙ ሎ ነው፣ ፎሏችንም የሚያድጋል። ስለዚህ ድራማ ሰርተን ሀቢባ ጋ እንሄዳለን። እና ማንም የዘገው አሁን የእኛን የደሀ ዩቱብ ዛዘንግቶ ምን ይጠቀማሉ? አስር ሰብስክራይብ እንኳን የለውም፣ ሰባት ሰብስክራይብ ሊያዘጉት። ለነገሩ የእኛ ሰው እኮ ጨካኝ ነው። እውነት ሊያደርጉት ይችላሉ። ወይ ጉድ እኔ ደክሞኛል ውዴ ልልተኛ ነው ሰብስክራይብ እያደረጋችሁ እሺ ውዶቼ እንደው ነገ ዛሬም አናይም እሺ ነገ ጧት ስንነሳ ስንት ሰብስክራይብ ደርሶ ይሆን እንደ ሁለት ቢያደረጉን ሁለት ቢያደረጉን አስቢው ሁለት ሰብስክራይብ ቢያደረጉን ሰባት ነው ሰባት ስምንት ዘጠኝ አስቢው ከነገ ወዲያ ሁለት ካለመንን እኮ የሚያደረግ የለም ፣ ግን አንዳንድ መልካሞች አሉ። እግዚአብሔርን በጣም ጥሩ መልከ ምንድን ነበረ? መልካም ልብ ያላቸው አደ ልክ እንደ አንቺ። ወይኔ እናቴ፣ ከዛ ወዴ ውዴ ቅፍ አስተዳረጉን እያዩ ብሉት። ማወራውን ራሱ እየረሳው ነው እኔ ሴ አምሮ እኔ ግን ዳኒ የሚወፍር አይመስለኝም ነበር ድሮ። ቅጥነቱ ኡፍ ቢሎት የሚሄድ ይመስለኛል ነበር ድሮ። አሁን አትተድበል ብሎ ምንም አይልም፣ ጠበደለ እንጂ ፅጌን ካገኘ በኋላ ጠበደለ ትያለች። እና ሰዎች ሰብስክራይብ እያደረጋችሁ እውነት የማዳም ቅመሞች እኛም እንደዛው ነን። ያው ከኩሽላም አልወጣም፣ ለመውጣት እያሰብን ነው። አማራም አሁን በዚህ አንድ ወር ውስጥ አንድ ሺህ ሰብስክራይብ ብንገባ፣ አስቢው። ወይኔ ውድ ቢያደርጉን አይመስልሽም? ያደርጉን አለ አይደል። መልካም ልብ ያላችሁ እና ውዶች፣ ስደት ላይ ያላችሁ በሙሉ እግዚአብሔር ይጠብቃችሁ። መልካም ቀን፣ መልካም ሙሉ ይሆንላችሁ። ሰብስክራይብ እያደረጋችሁ ባይ ባይ።